አንተን ጥፋተኛ አላደረግኩም። ሌሊቱን ሙሉ ሳስበው ነበር፣ ግን ለአባዬ ሕክምና ይህን ያህል ገንዘብ አይወጣም። አስፈላጊ ከሆነ ደረሰኝ ላሳይሽ ይችል። ምነው በዛ እንዳለ የወሰድሽው መድኃኒት እኮ ደረሰኝ ላይ ያለ እንዴ? ዶክተር ይሄን መድኃኒት እኮ አባዬ ሁለት ቀን ነው የወሰደው፣ ለዛውም በቀን አንድ። አረ እባክሽ፣ እውነት ባንቺ ቤት ሰው የማታልልሽ ነው አይደለም እትዬ አባዬ ይሄ መድኃኒቱ ለቀን ብቻ እኮ ነው የወሰደው። ግን እዚህ ጋር የተጻፈው ለአስራ አምስት ቀን ለዛውም በስድስት ሰዓት ልዩነት ተብሎ ነው። ስለዚህ ለአባትሽ ታዘዘው መድኃኒት እያወጣ ስትሸጪ ነበር ማለት ነው። እኔ እንደዚ አይነት ሰው አይደለም። ይሄው እትዬ ይሄ መድኃኒት እኮ የመንግስት መደብር መቶ ሰላሳ ብር ነው። እዚህ ጋር ግን አስራ ሰባት ሺ አምስት መቶ ተብሎ ነው የተጻፈው። ይሄ እንቅታችን ታይ ብያለሁ እትዬ፣ እኔ ኮሸቴን አይደለም። እስኪ ትንሽ እንኳን ፈሪ የሌባ አይነደረግ መልሰው ልብ አድረግ አሉ። መድኃኒቱን እያወጣ ስትሸጪ ኖረሽ ዶክተሩ ሌባ ልታደርጊ ነው። እትዬ እኔ እንደዚ አይነት ሰው እንዳልሆንኩኝ ያውቁ

ወይዘሮ ሜላትን ያናደዳትና ያበሳጫት ነገር የዶክተሩ ሀሳቡን መቀየር እንዲሁም የወይዘሮ ባዮሽ ከዶክተሩ ጋር ተነጋግራ ሀሳቡን እንዲቀይርላትና ወይዘሮ ሜላትን አሁንም ዝቅ ለማድረግና የእሷን ውድቀት ለመመኘት የምትፈልጓ ወይዘሮ ባዮሽ በወይዘሮ ሜላት ላይ የፈጸመችባት ግፍ በጣም አናዷታል። ወይዘሮ ባዮሽን ግን በጭራሽ በክፉ ልትጠረጥራትም አትችልም። የምታምናትና የምትወዳት ጓደኛዋ ናት። በተቃራኒው ደግሞ ባዩሽ ቅናተኛና የሜላትን ውድቀት የምትመኝ ጓደኛ ናት። ሀንዬ ደርሳበታለች። ወረቀቱን ነጥቃ ስታየው ስህተት እንዳለውና እንዲሁም ያ ትክክል እንዳልሆነ ለወይዘሮ ሜላት ስትነግራት ወይዘሮ ሜላትም አንቺ ውሸታምነሽ ደግሞ አሁንም ልታጭበረብርኝ ነው ወይ ስትል ለሃና ነግራታለች። ሃንዬ እያለቀሰች እትዬ ላስረዳሽም ስትላት በጭራሽ ልትሰማት አልቻለችም። አሲርም ዶክተሩ ድረስ ሄዶ ትክክል እንዳልሆነ ስህተቱን እነግሮታል። ይህን ያህል ገንዘብ እንዴት ሊወጣ ይችላል? ሁለት ሶስት ሆስፒታል ሄደናል። የሚያስፈልገውም ገንዘብ እስከ አራት መቶ ሺህ ብር ነው። ይህን ያህል ገንዘብ እንዴት ሊያወጣ ቻለ በማለት ነገሩን ደርሶበታል። ዶክተሩም እንደዚህ የሚያሳስባችሁ ነገር ለምንድን ነው ገንዘቡን የሚከፍለው ሰው ሌላ ነው ብሎ ለአሲር ነግሮታል። እዚህ ጋር የወይዘሮ ሜላት እጅ እንዳለበትና ገንዘብ ከፋዩዋ ሴት እንደታወቀችም ጠንቅቃ ለዶክተሩ ስለነገረችው ይህ የወይዘሮ ባዩሽ እስራ እንደሆነ ይታወቃል። ሰላምም ነገሩን ደርሳበታለች። እውነቱን ፍርጥርጥ አድርጎ አሲር ነግሯታል። ዶክተሩ የተናገረውን ሁሉ ወይዘሮ ሜላት እንደሆነች ገንዘቡን የምትከፍለውና እናንተ ምን አስጨንቃችሁ እያለውን ለሰላም እስኪነግራት እናቴ ልኩን ታስገባዋለች ምስትል ሰላም ለአሲር መልሳለት፣ አለኝ ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ። ኖላዊ ድራማ ክፍል አርባ ስምንት አቶ ኖላዊ ታመው ተኝተው ዶክተሩም እሳቸው ጋር ሄዶ የቀጣዩ የሕክምናው እሳቸውን እንደሚያብስባቸውና ሀንዬንም እንደሚያስጨንቃትም ለእሳቸው ሲናገር ሀንዬን ማጠንከር እንዳለባቸውም ዶክተሩ ለእሳቸው ለኖላዊ እየተናገረ ነው። ምክርም አያስፈልጋትም ስትፈጠርም በጣም ጥሩ ልጅ ናትም ሲሉም ለዶክተሩ መልሰውለታል። ዶክተሩ እያወራቸው ድንገትም አሲር አስጠንቅቆት ነበረና እዛ ራሱ ስራ ቦታም በዛ መሰረት ሲያየው ደነገጠ። ልክ እሱ ለእሳቸው እያወራ በነበረበት ሰዓትም ወደ እሳቸው ጋር አሲር ሲሄድ ዶክተሩንም እሲያገኘውም ሀንዬን ያሳሰባት ነገር ሰሞኑ ሌላ እንደነበረ እያለ ለኖላዊ ዶክተሩ ሲዘባርቅም አሲር ደርሶበት ሀሳቡን አስቋርጦታል ኖላዊም ለምንድነው ዶክተሩ እስከሚያወራ ድረስ ያልጠበቅከው ለምን አስቋረጥከውም ሲሉ ለአሲር ሲመልሱለት ለት ምንድነው የተፈጠረው የምታውቀው ነገርም ካለ አስረዳኝ ምንድነው አሲር ብለው ኮስተር ብለው ለአሲር ሲጠይቁትም ስልክ ተደወለብኝ ብሎ ወጥቷል። ወይዘሮ ሜላትም ዶክተሩ በነገራት መሰረትም እኔን ኪሳራ ላይ ለመጣል ነው የምትፈልገው ይቺ ልጅኔ፣ ልታሳብደኝ ነው እያለች በጣም ተናዳ እየተንጨረጨረች ወደ ቤቷ ተመልሳለች። ሀንዬም በምን መልክ ሀሳቧን አቅርባ እንደምትረዳት በጣም ጨንቋታል። ወይዘሮ ሜላትም በጭራሽ እንኳን ሀሳቧን ለመቀበል አይደለም እና ሀንዬን ባየቻትም ሰዓት ነው የምትቀያየርባትም ሰላም ወደ ክላሷ ገብታ ምን ሆነች? ነው እንደዚህ የሚያናድድሽ ነገር በግልጽ ንገሪኝ? ብላ እናቷን ስትጠይቃትም የዚህ ሁሉ ነገር ምክንያትም ልታሳብደኝ የቻለችው በእናንተ ምክንያት የመጣችሁ ሀንዬ ናትም ስትል ሀሳቧንም እነሱ እንዳቀረቡላትና የዲኤንኤው ምርመራ እንዲካሄድም እያደረጉት ልጆቿ ስለሆኑ የእናንተ ሀሳብ ነው፣ እናንተ ናችሁ እንደዚህ እንድትሆን ያደረጋችኋትም ስትል ልጅቷ ንቅሳለኝ እና ታዲያ መላ አድርግሽኔ እውነቱን ንገሪኝና እኔም ልረዳሽ ብላ ሰላም ለእናቷን ብትነግራትም ልትረዳትም አልቻለችም። ምንድን ነው የተፈጠረው? ሀንዬ እማዬ ማበዷ ነው እኮ ምንድን ነው ብላ ለሀንዬ ስትነግራትም የምርመራው ገንዘብ ለሕክምና የወጣው ገንዘብም ጭማሪ እንዳስጨመረምና በዛም ወይዘሮ ሚላት እንደተናደዱ ለሰላም ስታስረዳትም ሰላም እንዴት ሊሆን ቻለም ስትል ለሀና ነግራታለች። ሀንዬ ትክክልም እንዳልሆነ ለሰላም ነግራታለች። ዶክተሩም እንደተሳሳተና ለአባቷ የወሰደችው መድኃኒትም ያን ያህል ገንዘብ እንደማይፈጅና ስንት ቀንም እንደተጠቀሙ ይህንን ሁሉ በግልጽ ለሰላም ታስረዳታለች። ሰላምዬም ቀጥታ ስለ ሷ የተጨነቀችበትን ለመረዳት ወደ አሲር ጋር ሄዳለች። አሲርንም እንዳገኘችው እጠይቀዋለ፣ ምን ሆና ነው ሀንዬ እባክህ ንገረኝ ስትል ስለ ሀና ማወቅ በግልጽ ፈልጋ ለአሲር ስትነግረው የተፈጠረውን ሁሉና ዶክተሩ ጋር ሄዶ ዶክተሩም ያለውን ነገር ሁሉ ዝርግፋ አድርጎ ለሰላምዬ ይነግራታል። እንደዚያ ነው እሺ፣ እናቴን ለማክሰር ነዋ። እናቴ ሁሉንም ነገር ስትደርስበት ዶክተሩ ያበቃለታል። እናቴን አያቃትም ማለት ነው ብላ በጣም እተናዳም እውነቱን ከአሲር ሰምታ ወደ እናቷ ጋር ሄዳለች። ኖላውንም ጠይቃቸዋለች። እሳቸውም አመስግነዋታል። ሀንዬም ከስራ ቦታዋ ወደ ፋዘሯ ጋር ለመሄድ ስትል ያቺ ተንኮለኛ አይቱም አንቺ ሌባነሽ መድኃኒቱን እየወሰድሽ እየሰረቅሽው ነው ይህንን ሁሉ ገንዘብ እንደ ልንጠይቅና እናቴ ልትጠይቅ ቻለችም እያለች ከወይዘሮ ሜላት ጎን ከእናቷ ጋርም በቆማ ሀንዬን እየሰደበቻት ነበር። ሀንዬ ሁለቱም ሲገላ ምጧትም ምንም አልመሰላትም። እውነትን እይዛ ብቻ እውነት እስከሚወጣላትና ያ ውጤት እስከሚመጣ ሁሉንም ነገር እችላ እየጠበቀች ትገኛለች። እመቤቱቱ ወዴት ልትሄጂ ነው? እቁሚም ብላ ጠይቃታለች። እኔ እመቤት አይደለሁም የቤት ሰራተኛ ነኝ ስትልም ነግራታለች። የቦታሽን ማወቅሽም ጥሩ ነው ስትልም፣ የቤት ሰራተኛ መሆንሽንም ካወቅሽም መልካም ነው። እንደዚ ለካ ጠግበሻን ልክሽን ነው የማስገባልሽም ላ ታስጠነቅቃታለች። እሷም የፈራቻት ነገር የለም ፎቶ እንደ መስረቅ ትልቅ ወንጀል የለም ስትልም አስጠንቅቃታለች። ሀንዬ ምንም ወይዘሮ ሜላትም ብትእገርፋትም ብትሰድባትም የፊቷ ግልምጫም ቢበዛባትም ምንም ነገር አልመሰላትም ግን ትንሽ ብቻ ስጋት የተሰማት እንዴት የወይዘሮ ሜላት መቀየር ብቻ እና እንደዚህ መገላመጧ በጣም አስከፍቷታል። ምናሴም ክላስ አስጠርቶ የተፈጠረው ነገር ምንድን ነው? እማዬ እኮ በጣም ተቀይራለች፣ ሀንዬ ያለው ነገር በግልጽ ንገርኝ ሲል ለሀንዬ ጠይቋታል። ሀንዬ ዶክተሩ እንዳሳሳታትና ትክክልም እንዳልሆነ መድሃኒቱን የወሰደችበትንም መንገድና እያንዳንዱን ወረቀትም እንዳየችው ለምናሴ ስታስረዳው እሱም ምንም እንደማትዋሺ እኔ አውቃለሁ፣ አይደለም ከሰው እርዳታ ልትፈልጌ በአባትሽ ጉዳይም እርዳታ መጠየቅ እንደማትፈልጌ ጠንቅቄ አውቃለሁ ብሎ ለሀንጌ ነግሯታል። እማየም ቴኒስ ስለምትቸኩር ነው አይዞሽ ብሏት ነግሯታል። አያቷም በጣም ስለ ሀንዬ መልካምነትም እስያወራት እንዴት አንተ ስለ እሷ መልካምነት ልታወራት ቻልህ? በምን አውቃሃት ነውም እያሉ ለእሳቸው መልሶላቸዋል። እሱ ተናግሯል ሀንዬ በጣም መልካምና ጥሩ ሰውናት። በአባቷ ጉዳይ አይደለም የሰው ገንዘብ ልትነካ እርዳታም የማትፈልግ ሰውናትም ብሎ ለወይዘሮ አስቴር ምናሴ መልሷል። ወይዘሮ አስቴርም ኤሜላት ክላስ ገብተውም አስጠንቅቀው እየነገሯት ከመስፍን ጋር ያላቸውን ግንኙነት በጥብቅ እንዲቀጥልና አንቺም ልጄ እንደሆንሽ እሱም ልጄ እንዲሆን እፈልጋለሁም ያሳስበኛልም ሲሉ አስጠንቅቋል። የኔና የእሱ ጉዳይ ያበቃለት ነው ምርመራው ይለይለትና እንደሆነ ይሆናል ብላ ለእናቷ መልሳለኝ። እሳቸው ግን አስጠንቅቀው ለእሷ ነግሯታል። በሀንዬ ዙሪያውም በሀንዬ ዙሪያም ምንም ነገር እንዳይ እንዳይናገሩና ልጅቷም ከዛ ቤት ከወጣችም እኔንም አታገኝኝም ሲሉ ለወይዘሮ ሚላት አስጠንቅቀው ነግሯታል። እሷ ናት ያዋረደችኝ በቤቴ እያለችና እንደዚህ ኪሳራ ላይ ልትጥለኝ እየቻለችው እሷ ናት፣ እናንተ እንዴት ነው እሷን ልትደግፏት እየቻላችሁት እያለች እየተንጨረጨረች ነበር። ወይዘሮ አስቴር ግን አስጠንቅቋት ይችልኝ